ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ይችን ልጅ በደንብ ይወት ማለት ነው እና ምንዋ ነው ሩታ የሚመስለው? እስቲ ነገር ምንዋ ሩታ ይመስላል? የእውነት ለመናገር የሩታ እህቶች እንዳለ ሩታ አይደለችም እያሉ ነበረ። ለካ ሰውን ሲወዱ ከልብ ካልወደዱ ማለት ነው፣ ከልብ ካላዩ እህት መሆኑን አያውቁም፣ ወይም ደግሞ መልኳንም ሊያውቁ አይችሉም፣ ወይም ደግሞ አካሄዷንም ምንዋንም አያውቁም ማለት ነው እና የሩታቶች እንዳለ አይደለችም እያሉ ነበር። ሌሎቹ ደግሞ ናት እኮ ስትገርም፣ ለካ እንደዚህ ነው እሷም ተገኝታ ምናምን እያሉ ነበረ ማለት ነው። ሲቀጥል አብርሽ ማለት ነው ድራማ ሲሰራ ተጠንቅቆ ነው የሚሰራው። በዚያ አጋጣሚ ልንገራችሁ፣ ምንም አይነት ይስራ፣ ምንም አይነት ይስራ፣ ሩታ እንድትገኝ ወይም ደግሞ ሩታ ተደብቀም ሆነ በምንም ምክንያት ካሜራ ላይ እንድትወጣ አይፈልግም። ገባችሁ? መጋረጃ ይዘጉና ውስጥ ያስቀምጧታል እንጂ ሩታን በፍጹም ካሜራ ላይ አያስወጧትም፣ በፍጹም ማለት ነው። ገባችሁ አይደለ ግን እዚህ ጋ እያየችኋል ልጅ ሩታ አይደለችም እና ሩታን የማታውቋት አናቃትም በሉ እንዴ ስንት አመት ሙሉ ሚዲያ ላይ ነው ያለችው እና ሩታን ማለት አካሄዷን ማታውቁ ከሆነ እና ደግሞ ምን አይነት ቁመት እንዳላት ምን አይነት ሰውነት እንዳላት ማታውቁ ከሆነ ኛ ለእህቶቿ ተውላት ማለት ነው። እና እህቶቿ ደግሞ በደንብ ነው የምናውቃት። እና ሩታ አይደለችም። ይቺ ልጅ የትኛዋ ናት ካላችሁ ከአብረሽ ጋር እየጨፈረች የነበረችዋ ልጅ ናት ማለት ነው። ፎቶን አስገባላችኋለሁ፣ ማየት ትችላላችሁ በደንብ ጸጉሯ ዊግዋንም ሁሉንም ማየት ትችላላችሁ። እና ሩታ አይደለችም። እቺ ልጅ ከአብረሽ ጋር የዛ ደመራ ቀን ማታ ላይ አብራ እየጨፈረች የነበረች ከላይ የሆነ አረንጓዴ ነገር ነው እንደዛ ጃኬት ነገር ነው የለበሰችው እና አሁን ደግሞ ሻሽ ስላሰረች ነው የተቀየረችባችሁ ወይስ እንዴት ነው? ፊቷ ራሱ አታዩም እንዴ? ዙም አርጋችሁ ይሁ አይን አይል አይን እንዴ? አይን ተሰጥቶናል እኮ። ዙም አርጋችሁ እንኳን ማየት ትችላላችሁ። ግን እቺ ልጅና ሩታን ስታገናኙ እኔ በጣም ነው የገረመኝ። በጣም ገርማችሁኝ የእውነት። እና እኛ ማለት ነው ልንገራችሁ ማለት ግዴታ ማለት ነው እኔ ግዴታ የሀይሚ አድናቂ ግዴታ የፍቅር አድናቂ ግዴታ የሄሉ አድናቂ መሆን አይጠበቅብኝም። ሄሉን በደንብ አውቃለሁ ማንነቷን ማለት ነው ዙም አድርጌ ራሱ አይቻት ሄሉናት አደለች የሚለውን በደንብ አውቃታለሁ። ሀይሚንም እንደዚያ በደንብ ነው የማውቃት ሀይሚንም ፍቅርንም እንደዛ አውቃታለሁ። ግን የማታውቁ መታችሁ እዚህ ጋር እሷናት እሷናት ከምትሉ ማለት ነው በደንብ ይው ሰው ሚዲያ ላይ ስታዩ የሆነ ቪዲዮ ስታይ ዙም አድርጋችሁ ማየትን ልመዱ። እውነት ነገርን ለማውራት ወይም ደሞ እንዲዋረደ መዋረድም እኮ አለ። ጥሩ አይደለም እኮ መዋረደና ውሸት ከምታወሩ በደንብ አይታችሁ ማውራት። በኋላ ላይ ማለት ራሳችሁ ራሱ ማለት እዚህ ሚዲያ ላይ ወይ ወጥታችሁ ወይም ደሞ ኮሜንት ላይ ሪፕላይ አድርጋችሁ ይቅርታ ከማለት ማለት ነው፣ ለራሳችሁ ራሱ እያስጠላችኋል፣ ለራሳችሁ ራሱ እያስጠላችኋል። በዚህ አጋጣሚ ልንገራችሁ ባለፈው አዲስ ም እኔ ለምን እንደሆነ አላውቅም፣ የሆነ ነገር አይመጭ ሁላችሁ ልንገራችሁ። በዚያ አጋጣሚ ማለት ነው የሆነ ሽፎን አዘዝኩኝና ሁለት ሽፎን መጣልኝ ማለት ነው። ሽፎኑ ግን እድል ደርሶኝ ነው እጣ ላይ ማለት ነው። ከዛ ማለት የድራይቨር ብቻ ነው የምከፍለው ብር አልክፍልም እና ሁለት መጣልኝ በራሴ ስል ቁጥር ሁለት መጣ ማለት ነው። ከዛ ድራይቨሩን ቁጥር ተቀብዬ ወሰድኩ ማለት ነው። ከዛ ወሰድኩኝ የድራይቨሩን ብር ብቻ ከፍዬ ማለት ነው። ከወሰድኩኝ በኋላ እንዴ፣ እርግጠኛ ነኝ የኔ ነው ሁለቱም። አዎ ያንቺ ነው ሁለቱም ደግሞ ከረሩ የተለያየ ነው ማለት ነው። ከዛ እሺ፣ እርግጠኛ ነኝ ስል ቁጥር የማየት እፈልጋለሁ ወረቀት ላይ ስለው ያንቺ ነው አለኝና ስል ቁጥሩ ሳይ የራሴ ነው ሙሉ ማለት ነው። ከዛ ከወሰድኩ በኋላ ቢጨንቀኝስ፣ ታቃላችሁ ጭንቅ ነው ያለኝ ማለት ነው። ከዛ ደወልኩላቸው እዛው ማለት ነው። ለእንትኖቹ ለሽፎን፣ ለላኩልኝ ሰዎች ማለት ነው አወራው በኋላ ማለት ነው። ለኔ ሁለት ሽፎን ነው የመጣልኝ ተሳስታችሁ ነው ወይ እርግጠኛ ናችሁ? እኔ ደግሞ ጓደኛዬ እዚህ አንዷ ጓደኛዬ ደግሞ ሽፎን አልገዛችን ነበርና ከአንደኛው ከሷ ጋር እኩል ሆነ ማለት ነው። እስቲ ልበሻ አልኳት፣ ለበሰች። ከዛ ከሷ ጋር እኩል ሆነ። እኔ ሁለት ሽፎን መጥቶልኛል፣ አንደኛውን ግን ለጓደኛዬ ልሰጣት ነው። ስለዚህ ስለዚህ ለምን አንደኛው ለሷ ይሆናታል። ግን ለኔ ትንሽ ጠበብ ስለሚለኝ ነው እንጂ ሙሉ ቁመቱም ሆነ ከኔ ጋር እኩል ነው ማለት ነው። ፎቶውን ልኬ ነው ይላኩልኝ። ከዛ በኋላ አንደኛው ለጓደኛ ሊሰጣት ነው ሁለት ሽፎን ነው እየመጣልኝ፣ ተሳስታችሁ እንደሆነ አላቅም አልኳቸው ማለት ነው። ከዛ በስህተት ሊሆን ይችላል እና ለጓደኛሽ ሆነላት አሉኝ። አሆነላት እሷ ግን ሽፎን ስላላዘዘች ለእሷ ሰጠዋት አንደኛውን አልኩኝ። ከዛ እሺ፣ ወረቀቱን ቀርፀሽ ላኪልኝ ሲሉኝ ቀርጬ ላኩላት። ከዛ ይሻሉ ማለት ነው እና የሆነ ነገር እኔ በጣም ነው የሚጨንቀኝ፣ ውሸት ማውራትም አልወድም። ለማለት ፈልጌ ነው የሆነ ነገር ማለት ይሄ መጣልኝ ለራሴ ነው፣ በስልኬ ነው፣ ሰርቄ አይደለም ግን ጨነቀኝ። የሰው ነገር ስለሆነ ለምን እንደሆነ አላቅም፣ አንድ ነው መድረስ ያለብኝ ለእኔ ግን ለምን ሁለት መጣ ብዬ ጨነቀኝ ማለት ነው እና ስለዚህ ለጓደኛ ሰጠዋት ግን አንደኛው ግን ጥሩ አይደለም ውሸት ማውራት ማለት ነው። ልንገራችሁ በዚያ አጋጣሚ እና አይታችሁ ይሄ ያወራሁት በምን ምክንያት ነው? የሩታን ፎቶ አይታችሁ መስክሩ። ውሸት ወሬ አታውሩ ለማለት ፈልጌ ነው። እኔ የሆነ ነገር ለማውራት በጣም እንጃ አላውቅም፣ እንዴ እንዴት እንደሚጨንቀኝ ማለት ነው። ገባችሁ አደለ? ስለዚህ ይሄ ነገር የራሴ ነበረ፣ ግን በራሴ ስርቁጥር ነው የመጣው። ሄጃ አላመጣው ምን አላልኩም፣ ግን ውለት መጣ። በስህተት ነው ወየመጣው ብዬ ጠየቅኩኝ ማለት ነው። በቃ ዝም ማለት ራሱ ችል ነበረ፣ ግን ጨነቀኝ በጣም በቃ ለርለ ለራሳችሁ ራሱ እረፍት አይሰጣችሁም። እና ዛሬ ደግሞ ኮሜንት ላይ ወይም ደግሞ ቲክቶክ ላይ እየመሰከራችሁ የነበራችሁት ሩታ ናት እያላችሁ፣ ወይም ደግሞ እንዴት ነው እንደዚህ የደበቀችሁ ምናምን፣ ሩታ ሲጀመር እርግዝና ራሱ በደንብ ነው የሚያስታውቀው፣ አካሄዷ በደንብ ነው የሚያስታውቀው። እች ልጅ ከሩታ ወፈር ትላለች። ገባችሁ አይደለ ግን ሻሽ ስላሰረችና ቢጃማ ስለለበሰች ብቻ እየፈረዳችሁ ለነበራችሁ ማለት ነው። ስለዚህ አዝናቂ ስትሆኑ፣ ወዳጅ ስትሆኑ ሙሉ ነገር ውደዱ። ማለቴ እንዴት ነው ማለት ከልባችሁ ውደዱ። ማንነታችሁን ማወቅ አለባችሁ። የእነሱ ማንነት ማለት ነው። በድምፅም ሆነ በከ አሁን እኮ ጀርባ ቢታይ ራሱ አታውቁም ማለት ነው። አሁን እንዴት ነው ጀርባ ጀርባ እያሳዩ ማለት፣ እጅ ምልክት ከሌለ እንደዚህ ማለት የሆነ ሰውነታቸው የሚለብሱ ልብስ ቀይሮ ቢመጡ ወይም እጃቸው ላይ ቀለበት ቀይሮ ቢመጡ ሁሉ እና ማወቅ አለባችሁ። የእውነት አድናቂ ሁኑ፣ የእውነት ወዳጅ ሁኑ። ገባችኋል? ጀርባም ታየ፣ እጅም ታየ፣ እግርም ታየ፣ ጸጉርም አሳይቶ ቢመጡ ሚዲያ ላይ ማን እንደሆነች ለማወቅ ሞክሩ። የእውነት ወዳጅ ከሆናችሁ ማለት ነው እና ምን ማለት ፈልጌ ነው ይሄ ሁሉ ያወራሁት? ሩታ አይደለችም እና ደግሞ እቺ ልጅ ናት ማለት ነው። ፎቶ አስገባላችሁ በደንብ ጥዋት አመሳስሏት። ቪዲዮን ካላያችሁ ደግሞ ሄዳችሁ ማየት ትችላላችሁ። ከአብረሽ ጋር እየጨፈረች የነበረችውን ልጅ እና የዚችን ልጅ ጸጉር በደንብ ማየት ትችላላችሁ። ፊቷንም በደንብ ዙም አርጋችሁ ማየት ትችላላችሁ ማለት ፈልጌ ነው። ገባችሁ አይደለ? እና በተረፈ እንግዲህ አይታችሁ ከሆነ ክትፎ ምናምን እየበሉ ምናምን እና ሀይሚ፣ ስለ ሀይሚ ጠይቅ የነበረ ቅቤ ስለማትወድ ነው ብላችኋል። ኦኬ እሷ የሚበላውን የሚቀበውንም አትወድም ማለት ነው። የሰው ተፈጥሮ ግን በጣም ነው የሚለየው እና የአጎቴ ልጅ አለ አንድ ማለት ነው። ስጋ በፍጹም በልቶ አያውቅም። የዶሮ የምን የምን በልቶ አያውቅም። ቲማቲም አይወድም፣ ሽንኩርት አይወድም። እና ሽሮ ሰርታችሁ ሽንኩርት፣ ቲማቲም ቢጨምሩ አይበላም ማለት ነው። እና የሰው ተፈጥሮ በጣም ነው የሚለየው የሆነ ለመናገር ማለት ነው እና ሁላችንም እንደ እንትናችን በቃ የማንወደው ነገር አለ ማለት ነው እና ብቻ ተመልሶልኛል ማለት ነው። እና በተረፈ ቤተሰብ ትናንትና ማን ቤት ነው የተለቀቀው ቪዲዮ ካላችሁ ማለት ነው፣ የጽጌን ከጽጌ ጋር የሚሰራው ቀጭን ልጅ አያችሁ፣ እነ ጽጌ ወንድም ነው ኔ የማየው ማለት ነው። ከነ ጽጌ ጋር የሚኖር ልጅ ነው። ያላያችሁ ሰዎች ሄዳችሁ ማየት ትችላላችሁ ቪዲዮን ማለት ነው። እና ስሙን ግን አላያዝኩም፣ እና እዛ ቤት ነው ቪዲዮ የተለቀቀው። ሀይሚና ብሩከ የት ነው ያገኘሽው? የት ነው ያሉት ምናምን ላላችሁ ከነ ጽጌና ከነ ዳኒ ጋ የሚሰራ ልጅ ቀጭኑ፣ ቀዩ እሱ ቤት ነው ማለት ነው የተለቀቀው፣ እና ገብታችሁ እዩ ማለት ነው። የእኔ ቤተሰብ ሰብ እወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።